አሰላሙ አለይኩም ወረህመቱላሂ ወበረካቱ ሰላም ሰላም፣ ብያለሁ ውድና የተከበራችሁ የፋፊ የወሎ ቤተሰቦች፣ አህለን አህለን፣ እንኳን ሰላም መጣችሁ። ያው ዛሬ ደግሞ ይሄው እንግዲህ እንደነገርኳችሁ ገጠር ነኝ። ይሄ ደግሞ ሌላ አካባቢ ነው። ያው አካባቢው ገጠራማ ነው። የአዝመራ የገበሬዎች መንደር ነው። ይሄንን ይመስላል። እስኪ እያሳየኋችሁ ሁሉንም ነገር እንጓዝ። አያችሁት? ሲያምር መሻአላህ ብለናል። እዩት እስኪ ደስ አይልም? መሻአላህ መሻላህ እያለን አሁን አንድ ቦታ እስኪ ቆይማ እና ይሄንን ይመስላል። አየችሁት፣ እና ይሄንን ይመስላል። ይሁት ሲያምር ይሁት። ኢንሻአላህ ኢንሻአላህ ኢንሻአላህ። ታይቶ አይጠገብም። ወላሂ ሲያምር እና እህት ተራራማ ነው፣ ገደል ምናምን። በቃ ቤቶቹ ቤት ቤቶቹ አልፈው አልፈው ናቸው ብዙም ቤት የለም። ያኔ የገበሬ ቦታ ስለሆነ አዝመራ ነው ሁሉም። አልፎ አልፎ ነው አንዳንድ ቦታ ሁሉ ለምሳሌ ሁሉንም፣ እንደዚህ አልፎ አልፎ በቃ እንደዚህ ነው ቤት ያለው። እና ይሄንን ይመስላል። እስኪ እንግዲህ ተከታተሉን። ማሻአላ በቃ ወላሂ ሙንገዱ ነው ሙንገዱ። ግን በጣም ያስቸግራል። ኃይለኛ ሙንገድ አለ። በእግር ስለሆነ ማንኛውም እንደልቡ እንትን አይልም። ወደዚህ መምጣት አይችልም መንቀሳቀስ አይችልም። ለምን የሁለት ሰዓት መንገድ አራት ሰዓት ይሆናል። እኔ አሁን ለምሳሌ እንደኛ ያለ ብምገዝ ሲሄዱ ሰለስት ሰዓት ሲመጡ ሁለት ሰዓት አራት ሰዓት ይሆናል። ግን ያው የለመዱት እነዚህ ነዋሪዎቹ አንድ ሰዓት አንድ ሰዓት ተኩል ይጓዙታል። ያው ቢያንስ ሲሄዱ ሲመጡ እነሱ ምን ሶስት ሰዓት ይፈጅባቸዋል ወይም ሁለት ተኩል ይፈጅባቸዋል። እና የዛ አይነት መንገዴ የዛ አይነት ችግር ስላለ እዚህ አካባቢ በብዛት ብዙዎቹም ያው ከነዋሪዎቹ በስተቀር ሌላ አይመጣም። ኢንተርኔት የለም። ይሁን ያሁን ኢንተርኔት ማለት ነው። ኢንተርኔት እስካሁን ድረስ አልገባሁም። አይ እንደዚህ ኢሞ ምናምን ይሄ ዋትሳፕ ነገር ምናምን አልገባሁም። ቀጥታ ኮለራሱ አንዳንድ ቦታ ላይ የለም እንኳን አይደለም ሌላ ኢንተርኔት ምናምን እና ያይቶላችሁ ይሄንን ይመስላል። እስኪዛ አካባቢ ይቻለኝ እንደዚህ አርጌ ውሃውን ላሳያችሁት። ይሄ የግሞያ ይባላል። እንትን ነው የከብት ውሃ ነው። ይሄ ተገድቦ ቆፍሮ ምናምን እንደ ማቆር ነገር ቆፍረው፣ ይሄ የከብት ውሃ ነው። እነዚህ ይሄ ከብቶቻቸውን እስከደረቀ ድረስ በዚህ ነው የሚያጠጡት። እንደገና ይሄ ደግሞ የሰው አለ፣ እታች ነው። ቆይ አሳያችኋለሁ። የሰው አለ፣ ይሄ የከብት ነው። እና ይላል። እስኪ ደግሞ የሰው ግን የሰዎቹ እታች እዛ እንትኑ ነው፣ ብዙም እንትን አይለም። ጓደኛዬ ጥላ ሄደ ከፊት ያሳያችኋል። እዛ ሜዳው ይህ ሁሉ በቃ አዝመራ ነው። የከብቶች ሳር ዛፍ ዛፉ እየራበ ራሱ እየተቆረጠ እየተገነደሰ እየወደቀ። ይሄ ደግሞ በስተታችን የምታዩት ባቄላ ይሄ ባቄላ ነው ውስጡ። እና ይህንን ይመስላል። አሁን ወደ ቤቴ እየተመለስኩ ነው ያለሁት። ቆይቼ ዝህ ቤተሰቦች ቤት ተመልሼ አሁን ወደ ቤቴ እየተመለስኩ ነው። ንእዚህ ውስጥ ማዶ ላይ እናሽሩ። አሁን እንግዲህ ወደ ታች ጫካው ተራራ ደረስኩ። ይህንን ማዶ ላይ አሁን ተራራው ላይ ነኝ። አሁን ወደ ቤቴ የእንቁልቁለቱን ጫካ ነው። አዝመራም የለም ቤትም የለም። በአጠቃላይ ጫካ ባህር ዛፍ፣ ጽድ፣ ግራር፣ ወይራ ብቻ ነው ያለው። ያው ግን እንደገና ደግሞ አራዊት ምናምን አሉ በብዛት ግን አልሐምዱሊላ እኛ ገር አሁን ጅብም አለ። የእኛ ገር አይባላም፣ ሰው አይጣላም። ችግር የለውም ብና ቢገኝ እንኳን ገለል ብሎ ነው የሚያሳልፈው። እንትን አይልም፣ ካልነኩት አይነካም። እንደዚህ አሁን ነብር ምናምን ነገር አለ፣ ግን ካልነኩት አይነካም። ጎረምሶቹ አለ ጎረምሶቹ ቆም ነው የሚለው፣ እንትን አይልም ያ ቃል እንድንጋነስ ምንም እንላለን ካሉ አይሄድም፣ እያበጠ ቁጭ ነው የሚለው። ቁም እንደገና ደግሞ ፈሪ፣ አሁን እንደኛ ሴቶች ምናምን ሲያይ ቶሎ ብሎ ነው፣ ምንም እኛን ጭራሽ እንትን አይልም፣ አያይም፣ ቶሎ ብሎ ገለል ብሎ እያሳልፈናል ይገባል ወደ ውስጥ እና ብቻ፣ ሁሉም እንግዲህ ይሄን ይመስላል። አብሮ ስሮ ኖሮ ከበፊት ጀምሮ ስራ ያው፣ ጫካ በሉት እየመነጠሩ ምን እያሉ ነበር። ይሄንን ያው እንደገና አሁን ደግሞ መንግስት እንደገና እንትን አለው እንጂ ይሄ ሁሉ አሁን ዛፍ፣ ይሄ ሁሉ ጫካ የነበረ በፊት ይዘራ ነበረ፣ አዝመራ ነበረው ስንዴ ይዘራል አተር፣ ምስር ይዘራ ነበር፣ ባቄላ እና አሁን ደግሞ ይሄንን ይመስላል። ለማንኛውም ይሄን ይመስላል። አገራችን ደስ ይላል። ምን ይደረጋል? ታዲያ እንዴት እንደሆነ ሊገባን አልቻለም? ያን የኛ ድህነት ለምን ከምን የመጣ ለምን እንደሆነ አይገባኝም። መሬቱ ይሄን ነው የሚሰላ፣ መሬት ሰማው ዝናብ የሚያዘንብ መሬታችን እንትና፣ ሰማያችን መሬቱ እህል የሚያበቅል ለም መሬት፣ በዛ ላይ አየሩ ለሰው የሚስማማ ሙቀት የለ ቅዝቃዜ የለ የተመጣጠነ አየር ለሰው ልጅ የሚበጅ የሚሆን ለምን እንደሆነ እንግዲህ ችግራችንን አለሁ አለም እና ያሳዝናል። እኔ እንጃ እንግዲህ ወደፊት ምናልባች እንደው አላህ ቢፈቅድ እንደው ሀገራችን ላይ ቢያኖረን አያየውላችሁ እንግዲህ አሁን ቁልቁለቱን ጨረስኩኝ። ቁልቁለት በቃ ጀመርኩኝ። በቃ አሁን እንግዲህ ያንን አካባቢን የአባቴን አገር እንትን እያልኩኝ አሁን ማዶ፣ ወደዚህ ማዶ እየገባሁ ነው እና አሽሩ ቻው፣ ደህና ውላችሁ።